በህዝብ ማየት አላ ህዝብ ፊትን ይዘረብሽኝ። በመጀመሪያ ይኸውልሽ ለመውሽ ማስቀየምሽ ነኝ። የሌባ አይነ ደረቅ መልሶ ልባ ድርቅ ይላል እናቶቻችን። አንቺ እኮ የሰው ንብረት ስርቆት ማለት ነው። ከስርቆት እኮ አይተናል። በሰዓቱ ምን እራሱ እንዳስነካሽኝ እኔ አላውቅም። ምን አስነክትሽኝ ነበር እንዴ? መኪና ልሰጥሽ አልኩኝ። ምን አስነክትሽኝ ነው? እኔ እምልሽ እንዴት ነው መኪና የሚያክል ነገር ዝም ብለሽ የምትቀበዩ ትቀበዩ። አንቺ ትልቅ ሴት አይደለሽም? ነው መጨቃጨቅ አለብኝ ነው? እኔ አንስተ ለኤደን መኪና ነው። ሁሌ ባጠፋ ቁጥር ማስተካከል አይደለም። ግን ሰላም፣ ሰላም፣ ሰላም! ቡድን የተከበራሽ የኛ ምርጥና እንቁ ቤተሰቦቻችን እንዴት ናችሁልን? እኛ ደህና ናለን ይመስገን። እንግዲህ በያላችሁበት ሰላም ቸር ሆኖልን ምንም አትሆኑብን ውድ ቤተሰቦቻችን። ያው ባለፈው ስለ ኤደን አንዳንድ ነገሮች አይታችኋል ብዬ አስባለሁ። ያው ኤደን በጣም ደስተኛ ሆና እኔ በእርግጠኝነት እስከዛሬ ማለት ኤደንን ካወቅኳትና ከቀረብኳት ጊዜና ሰዓት ጀምሮ እንደዛ ቀን ደስተኛ ሆና አይቻት አላውቅም። ለምን እንደሆነ እኔ አላውቅም። ማለት ይህ ጊፍቱ ሳይሆን ለዛ ደረጃ መብቃቷ በራሱ ትልቅ ደስታ ፈጥሮባታል። እና ኤደንን በጣም ብቻ ለእሷ ትልቅ ቦታ አለኝ፣ ትልቅ ከበር አለኝ። ይህም እናንተ ታውቁታላችሁ እንደ ቤተሰቦች ከእናንተ የተደበቀ አይደለም። ዛሬ በእርግጥ ወደ እናንተ የመጣሁበት ሀሳብ ስለ እሷ ላወራ ሳይሆን እህቴ ማሂን ታውቋታላችሁ እና ትንሿ ከእህቴ ጋር ያለ መግባባቶች ተፈጥሯል። እና ውድ ቤተሰቦቻችን ማሂ ኤደንን ላገኘት እፈልጋለሁ ብለኛለች። ለምን እንደሆነ እኔ የማይገባ ማለት ማሂ ኤደንን ቶሎ ባስቸኳይ ፈልጋታለሁ ጠርጥራት ፈልጋታለሁ ብላ ኤደንንም እንድጠራት አውርታኛለች ማለት ነው። ስለዚህ ለምን እንደፈለገቻት አላቅም። እኔም ላይ በጣም ተኮሳትራብኛለች። እኔም ጋር ትንሽ አለመግባባቶች ተፈጥሯል። በጣም ተኮሳትራብኛለች ትራብኛለች። በዛው ልክ ኤደንም እፈልጋታለሁ ብላ አለች። ኤደንም እየመጣች ነው። ማሂ መጣለች። ቤተሰቦች ሰላም፣ ውድ ቤተሰቦች እንዴት ናችሁ? እና ደህና ነች? በጣም እኮ ቶሎ ፈልጋሉ ምናምን ብለሽ ተቆዛትርሽ ነው ያወራሽ። ምን ነው? በሰላም ነው? በጣም ነው የተበሳጨሁት። ምን አጥፍቼ ነው የማየ ምንድን ነው ያጠፋሁት? ምን ምንድን ነው ያጠፋሁት እላለሁ። እንደ አንተ እኔ አልገባኝም በእውነት። እኔ እንደዚህ ያቻው የደህንነቱን ፈልጋታለሁ። እኔ ግራ ነው የገባኝ። ምንድን ነው የተፈጠረ? ችግር አለ ትልቅ ሰው ሆነህ በእድሜ ነገሮችን እያሰብክ ማለት እየተነሳህ ዝም ብለህ እያነሳህ ሁሉንም ነገር ለሰዎች መስጠት አለብህ ማለት። ጭራሽ ደሞ ይሄንን ሀሳብ እኔ እንዳመጣሁት አድርገው ነው ከመሾዴ ነው። እኔ ደሞ አንስተህ ለኤደን መኪና አስጣት ያልኩት ከመሾዴ ነው። ኤደን የሚገባ ሰው ነች እንዴ? ማ ይሄ ምርሽ ነው እንዴ የምር ነው የሚገባ ሴት ነች ወይ ንገረኝ እስኪ ይገባታሉ? እሺ ጥሩ ሰውነች ነች አዎ። ባለፈው ብዙ ነገር አስቀይሜያቸዋለሁ፣ ችግር የለውም ግን አሁን ጊዜው አይደለም ለሷ አንስ መኪና የምሰጥበት ጊዜ እንዳልሆነ ይሄንን ብቻ እንድታምን ብቻ ነው የሚፈልገው እንዴ ማ ይሄ አንዴ ልጅ፣ በመጀመሪያ ለኤደን ከዚህም በላይ ይገባታል። አሁን እኔ በእርግጥ እኔ አንዳንድ ውሳኔዎች እኔ አላውቅም። እንዴት እንዳሰብሻቸው ባይገባኝም እኔ ሌላ እንደዛ በማድረጌ በፍጹም አልጸጸትም። ግን አሁን እኔ አንቺ ምናልባት በሰዓቱ ትንሽ አንዳንድ ነገር እኮ አውርተን ነበር። ግን አሁን ደግሞ ዛሬ እንዴት እንደዚህ እንዳዲስ ዛሬ ምንም ማለት ካሌብ ልክ ነህ፣ ኤደን ጥሩ ሰው ናት ምናምን። ግን ይሄ በዛ ከአቅም በላይ ነው። እየተናገርኩ ያሉት ነገር ማለት ነው እንዴ። እኔ እኮ ምንድን ነው ምንሁን ሁን ይህና እንትን የሚያስብል ነገር ነው እንዴ? ነክቶ ነው እንዴ? ምንድነው? እኔ ካንተ ጋር ሁሌ በዚህ ልጅ መጨቃጨቅ አለብኝ እንዴ? ማህኔ በቃ መመረቀው ደስ ብሎኛል ስለተመረቀች ደስ ብሎኛል፣ በቃ አለቀ። ግን ይሄን ያክል ጭልፋ መሰለህ እንዴ አንስተ የምሰጠው እንዴ? በሰ እንዴ እየመጣች ነው አይደለ? ጥራት በቃ እኔ ደው ይላታለሁ። ደውልላት በቃ እንዴ ደውልላት፣ ነው እፈልግ ደውልላት እና እናወራለን። አሁን ከእሱ ወገር ተጨቃጨቁን እንዴ ማህኔ ነው ነገር ቀብታ ከሆነ ነው ሰጣት እስኪ ጭራሽ ደግሞ የኔ ሀሳብ እንደሆነ እኔ ነኝ እንዲሰጣት መኪናው ያልኩህ አስመስለህ፣ ጭራሽ እንደዚያ ብለህ ለአዳሜ ለህዝብ ሁሉ ብለህ እንትን ብላህል ማለት ነው። እኔ እንደዚህ አይነት የደደብ ሀሳብ እንደማላሰብ ታውቃለህ። እንዲህ ማህዬ፣ እኔ አሁን እሷን ደረጃ ተብሎ እንድትጨቃጨቁ ከዚህ በኋላ እንድትጠሉ ነው ያልፈለ መጨቃጨቅ አይደለም ነው ከሆኑ እንደነገርኩ እኮ ስለተበረቀች ደስ ይለኛል። ይህን ነገር የሚያደርግላት የእሷ የቅርብ ቤተሰብ ሲሆን ነው። አንተ ምን ቤት ነህ ማህዬ? እኔ ለእሷ ያለኝ ቦታ አታውቂም እና ነው። ቢኖርህስ፣ በቃ ይህ ይበዛል እንዴ! ማ እኔ አሁን እሷን ጠርቻት ነው እንድትጨቃጨቁ ሆነ እንድትሉ እ አልፈልግም። ጭቅጭቅ ሰልችቶኛል። ካ ላይ ባጠፋ ቁጥር እኔ አንተን ማስተካከል አይደለም ግን እያየሁ ማለፍ ስለማልችል እንደዚህ የሚፈጠር ከሆነ እኔ አሁን ከዚህ ሆኖ አሁን መሄድ እንዴንሽ ሰላም ነው እኔ ምልሽ እንዴት ነው መኪናንም ያክል ነገር አንስቶ ሲሰጥሽ ዝም ብለሽ የምትቀበዩ አንቺ ትልቅ ሴት አይደለሽም እንዲ አንቺ እስኪ ንገሪኝ ምንድን ነው አውራ ማለት እኔ እሷን እያወሯትን እንዴት ትቀበላለች ምንምን ሆኖ አይ አይደለም እስኪ እስኪ ማለት ሁኔታዎቹ የሚያሰጡ እኔ ኤደን ስለተመረቅሽ ደስ ብሎኛል በጣም ማለት ነው ጥሩ ሴት ነሽ ይገባሻል ግን ከእሱ አይደለም የሚገባሽ አሁን ላይ ጊዜው አይደለም ለእንደዚህ አይነት ነገር ማለት ነው ይህ ሲጀመር አንደኛው ከሚያዛችሁ እንደዚህ ሲቀጥል ማ ይሄኔ ሲጀመር እሱ ሀሳቡን እሷነች ሀሳቡን ያመጣ እኮ እሱማ አዎ በቃ ስለሚወድሽ ነው አለቀ ነገር አይደለም። የሚያደርገውን ነገር የሚያደርገውን ነገር አያውቅም እሱ። እንዴት አንቺ መኪናን የሚያክል ነገር እንዴ? ምንሽ ስለሆነ ነው? እስኪ ንገሪኝ፣ ምንሽ ሆኖ ነው መኪና መኪና የሚያሰጥ ግንኙነት አላችሁ? እስኪ ሁለታችሁ ንገሪኝ። እስ እኔ ማላውቀው ነገር ካለ እስኪ ምንድነው? ግን ማይ እኔ አሁን አንዳንድ ነገር ጭራሽ ደግሞ የኔ ሀሳብ እንደሆነ ማለት እሷ ነች አስባ። ትቀልዳላችሁ እንዴ እናንተ ሰዎች? ይፈልዳሉስ አይ ነው። አሁን ማህዬ፣ አሁን እኮ አንቺ ልክ ነሽ። በርግጥ አሁን አንተ አንስተ መስጠት፣ አንቺ ደግሞ መቀበልሽ ነው። አይ ነው በቃ የሚገባኝ ከሆነ ነው ይገባሻል። እንዴ አንቺ መኪና! እኔ እኮ በነገራችን ላይ ማህዬ፣ በርግጥ እኮ አንቺ ልክ ነሽ። እኔ አንቺ ጥፋት አደረግሽ ልክ አይደለሽም እያልኩሽ ሳይሆን መኪናው እንድሰጣት መጀመሪያ እንድሰጣት ያደረገችኝ እራሷ እራሷ ናት። ጠይቀኛለች፣ መጀመሪያ ጠይቀኛለች። ብዙ ጊዜ ደጋግማ ጠይቀኛለች። እኔ ግን መስጠት ፈልጌ አልነበረም። በቃ ተናገሪው ሁሌ አንቺ ነገር ይሄ ነው ሲጀመር። ኤደን አሁን እኔ ሮማን፣ እኔ እህቴ ፊት ምንም ዋሸት አልፈልግም። ምንም መ- መ- መወሻሸት አያስፈልጉም። ጌታ እኔ እንደዚያ አላልኩትም። ጌታ ያ ካላሳየሽው ታዲያ ግን እህቴ እንደዚያ አላልኩትም። ኤደን እኔ፣ በነገራችን ላይ እኔ እህቴ እንትን ማለት ላለማመን ሞክሬ ነበር፣ ግን እህቴን ማጣት ስለማልፈልግ በመጀመሪያ አንቺ

መኪና አሁን ዲዛይንቶሪ ምንም ሽጠሽዋል የሚባል ነገር ደግሞ ሰምተናል ሲቀጥል ማህ እኔ አሁን እኔ ብቼ ብመጣ ሲጀመር ኤደን ማለት መኪናውን ሲሰጥሽ የመሰለኝ። መንጃ ፈቃድ ለማውጣት መኪና እንዳሰብሽ እንደ ልታውጭ የተለማመድሽ ነው እንጂ እንዴት ነው አንቺ? ሰው ቆይ የሰው መኪና ተሰጥሽ ማለት ነው? አእምሮሽ እንኳን ሳላ የሚያገኘው እስኪ አስመልሽልኝ። እኔ ማለት አይደብርሽም? ስርቆት ማለት ነው። ከስርቆት እኮ ችግር የለውም ደግሞ ምንድን ነው ዝም ማለት እንዴ? እግዚአብሔር፣ እኔ በጣም ደግሞ ጌታ እንዳታምኘ። እኔ ሲጀመር የሌባ አይነ ደረቅ መልሶ ልባት ድርቅ ይላሉ እናቶቻችን። አንቺ እኮ የሰው ንብረት ልታጣላ ምን ማለት ነው? የልጁን ንብረት መልሽ።

ብቻ ብዙ ብዙ ነገሮችን ይሰጣል። በጣም ያስቀየመ በቃ ይኸውልሽ ይኸውልሽ ሄደና መቼ ነው አንተ እንደዛ ያልኩህ? ብር ከዚሁ እየሰራ በደረኩሽ ብር ስጠኝ ብላኝ ስጥቻታለሁ። ብር ስጠኝ ብላኝ ከአንድም ሁለቴ ሶስቴ ብር ሰጥቻታለሁ። መኪና ይወስደሽ ብር በመጀመሪያ ይኸውልሽ አንደኛ ከዚህ በፊት ከአንድ ሁለት ሶስት ያበደርኩሽ ብሬ መልሽልኝ። ማርያምን ስነስራት ህዝብ

ተደርገሻል አንቺ ብቻ አይደለም መቀለድ ምትችዩ እንግዲህ ፊቷን ብታዩት በጣም እንዴት ነው ትወላ ምናምን ጀምር በነገራችን ላይ እኔ ብቻ ውድ ቤተሰቦች ብቻ ብመጣ አንደ አታምነኝም ብዬ ማሂን ምናምን ተነጋግረን እንድታምነኝ ያደረገችው ማሂን። ችግር የለውም ማንሻ ካደረግሽ ባስ ያለ አይደለም። ቢሆንም ፍራንክ ስለተደረግሽ ደስ ብሎና አንቺ። በእውነቱ ውድ ቤተሰቦቻችን ፍራንክ አድርገናታል እና በጣም ፊቷ ራሱ ያት በጣም ደግታለች። እስኪ አንቺ ይሄን ተንቀጠቀጣ ነበር ክድ በጣም ምን ብዬሽ ማሳመን እንደምችል አላውቅም። በቃ ግራ ገባኝ። እንዲያጣደፋች እንግዲህ አልሽኝ እንደዚያንስ ሻለኝ ከዚህ በፊት ስንት ነገር አድርገሽ ናት ምንድን ነው የሚባለው። እና ውድ ቤተሰቦች እንዴት አያችሁት? በዚህ አጋጣሚ ማለት ነው ኤዱ ማለት ስጦታ አልሰጠውሽም። ይሄ ስጦታ አይሆንልኝ በጣም ደስ ብሎኛል። አኩርተሽኛል። ኮርቼ ብሻለሁ። የተመረቅሽበት በተመረቅሽበት ሙያ ሀገርሽ እንደምታገለግኝ ተስፋ አደርጋለሁ። በጣም እወድሻለሁ። ኮርቼ ብሻለሁ። ውድ ፋሚሊዎቼ አመሰግናለሁ፣ እወዳቸዋለሁ።